ሰላም ጤና ይስጥልን ክቡራትና ክቡራን እንግዶቻችን። እንግዲህ ዛሬ በቡሌ ሆራ ዩኒቨርሲቲ ውስጥ የተለያዩ ከተለያዩ ዲፓርትመንቶች ተማሪዎች የመቶኛ ሴሌብሬሽን ዴይአቸውን እያከበሩ ይገኛሉ። እንግዲህ ይህንን ቫይቭ እምታይ በጣም ያማረ ነው የተዋበ ነው። እንግዲህ የተለያዩ ጥያቄዎች ተዘጋጅቷል። ከነዚህ ተማሪዎች ጋር ልዩ ቆይታ እናደርጋለን። ሰላም ጤና ይስጥልን። እንግዲህ ዘንድሮ በቡሌ ሆራ ዩኒቨርሲቲ ውስጥ የጥር ተመራቂ ተማሪዎች ስካይ ባች በሚለው ተመራቂ ተማሪዎች እንግዲህ አንድ ሶስት ጥያቄዎችን እህቴን ጠይቃታለ። ሰላም ኬት ዲፓርትመንት ማን? ዮርዳኖስ ከማርኬቲንግ ማኔጅመንት ዲፓርትመንት እንግዲህ ሶስት ጥያቄዎችን እጠይቅሻለሁ። ከሶስቱ ሁለት ከመለሽ የአምሳ ብር ካርድ እሸልምሻለሁ። ኦኬ። እሺ፣ የመጀመሪያው ጥያቄ የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ወይም ድርጊት ምንድን ነው? ይጨፈራል ይጨፈራል። ዩኒቨርሲቲያችን ውስጥ በጣም ዝነኛ የነበረው የተማሪዎች መመገቢያ ካፍቴሪያ ምግብ ምን አይነት ምግብ ነው? ኦኬ አሪፍ ጥያቄ ነው። የመመገቢያ ምግብ ወተርፎር ወተርፎር። እሺ ወተር ነው። በጽናት ተመስገን እባላለሁ የጆርናሊዝም ኤንድ ኮሙኒኬሽን ተማሪ ነኝ። ጂሲ ናይ በዩኒቨርሲቲ ውስጥ በጣም ዝነኛ የነበረውና ተማሪዎች ዘወትር የሚጠቀሙት የምግብ አይነት ወይ ደግሞ የካፍቴሪያ የምግብ አይነት ምን ይባላል? ምስር ምስር። ዘወትር ነው የሚጠቀሙት? እሺ። በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለውን አጽሮተ ቃል ምንድን ነው? ስሜ ክያ በለጠ ነው። ባላለው ዲፓርትመንት ደግሞ ጆርናሊዝም ኤንድ ኮሙኒኬሽን ነው። በስራ ዓለም ውስጥ ኔትወርኪንግ የሚለውን ቃል ዋና ትርጉሙ ምንድን ነው? ኔትወርኪንግ የሰዎች ግንኙነት ማለት ነው ወይ ሪሊሺፕ ማፈጠር ከብዙ ሰዎች ጋር እንደ ማለት። እሺ፣ በጣም ዝነኛ የነበረው እና ተማሪዎች ዘውትር የሚጠቀሙት የምግብ አይነት ምንድን ነው? ካፍቴሪያ ላይ፣ ካፍቴሪያ ላይ ብዙ አይነት ምግብ አለ። እሺ፣ ዘውትር ሁሉ የሚጠቀሙት ምስር ምስር ላይ ይጠቀማሉ። ኦኬ። እሺ በመረቀው ቀን በራስ ላይ የሚደረገውና ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዘኛ ምን ይባላል? ግራጁዌሽን ካፕ። ዋ ይሄን መለሰሻል። በጣም ቴንኪው። እንግዲህ ስካይባች የሚለው የዩቱብ ቻናል ላይክ፣ ሰብስክራይብ እንድታደርጊ። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምንድን ነው? የመጨረሻ ፋይናል ፋይናል ከጨረሱ በኋላ ተማሪዎች መጨረሻ ላይ ምንድን ነው የሚያደርጉት? ሁለተኛ ጥያቄ የስማርት ጎልስ ዓላማዎች ሲያጠናቅቁ አር የሚለው ፊደል ምንን ይወክላል? አር አር ሪዲፋይድ የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ድርጊት ነው? ምን አይነት ድርጊት ነው? ደብተሩን ከነ እስክርቢቶው እዛ ትቶ ይወጣል። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ድርጊት ነው? ተማሪያን ነበርኩም እንዳላውቀው በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለው አህጽሮት ቃል ምንድን ነው? ሲጂፒኤ ማለት ያው እንደምታወቀው ይሄን መስል ጂሲ ማለት ነው። በዩኒቨርሲቲ ውስጥ ሲጂፒኤ የሚለው አህጽሮተ ቃል ምንድን ነው? ኮሙሌቲቭ ግሬድ አንለይ። ሞገስ እባላለሁ ከኢንፎርሜሽን ሳይንስ። እንግዲህ የጥር ተመራቂ ነች። አዎ እንግዲህ እስካይ ባች የዩቲዩብ ቻናልን ታውቂያለሽ የዘንድሮ ዓመት ነው። ከዩኒቨርሲቲ ውስጥ በጣም ዝነኛ የነበረውና ተማሪዎች ዘወትር የሚጠቀሙት የምግብ አይነት ምንድን ነው? ዜልፎር እንግዲህ፣ ክብራትና ክብራን ተመልካቾች እንግዲህ በቡሌ ሆራ ዩኒቨርሲቲ ውስጥ እስካይባች የዘንድሮ ተማሪዎች ልዩ ልዩ ጥያቄዎችን እየጠየቅን ሽልማት እየሸለምን እንገኛለን። እንግዲህ እስካሁን ከጠየቅናቸው ጥያቄዎች ውስጥ ተማሪዎች ምንም አይነት ጥያቄ ሁለት ጥያቄ የመለሱልን ተማሪዎች የሉም በድጋሚ እንጠይቃለን ለመለሱልን፣ እንሸልማለን። ስካይ ባች የዩቱብ ቻናልን ሰብስክራይብ ያድርጉ። ከምረቃ በኋላ የሚያስፈልጉት ቁልፍ ለስላሳ ክህሎቶች ወይም ደግሞ ሶፍት ስኪልስ ከምንለው መካከል አንዱ ሲሆን ከአለቆችና የስራ ባልደረቦች ጋር የሚደረግ ውጤታማ የሆነ መግባባትና የመነጋገር ችሎታ ምንድን ነው? መነጋገር፣ ኮሙኒኬት ማድረግ ወይ ሪሌሽንሺፕ፣ ጥሩ ሪሌሽንሺፕ ማፍጠር ጉድ ሪሌሽንሺፕ ነው። በዩኒቨርሲቲያችን ወይ ደግሞ በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለው ሲጂፒኤ የሚለው አህጽሮተ ቃል ምንድን ነው? ሲጂፒኤ ኮሚኒኬሽን ግራጁዌሽን አክቹሊ እንደታወቀው በስካይ ባች ከ2018 ጥር ተመራቂ ተማሪዎች እንግዲህ ልዩ እንግዳ ሰርፕራይዝ ላደርጋችሁ፣ ልዩ እንግዳ ነው ይዤ የመጣሁት ሙዌይ ፋሽን ይባላል። ከሁለት ሺህ ዘጠኝ ጀምሮ ለቡሌ ሆራ ዩኒቨርሲቲ ተማሪዎች አስውቦ የሚያሸበርቅ በውበት ጎልተው እንዲታዩ ሞዴል አስመስሎ የሚለቃቸው እንግዲህ ሙምቤ ፋሽን ይታወቃል። በሻሸመኔ ከተማ ውስጥ ትልቅ የፋሽን ተቋም አለው። እንግዲህ ዛሬ ወደ ቡሌ ሆራ ዩኒቨርሲቲያችን መጥቷል። እንግዲህ ሙቤ ፋሽን፣ እንኳን ደህና ወደ ቡሌ ሆራ ዩኒቨርሲቲ በሰላም መጣ። እንኳን እንዴት ነው ሙቤ ፋሽን፣ እንግዲህ ሲባል ሰምቻለሁ። የቴሌግራም ቻናላችሁንም አይቻል። በደንብ የሚያማምር ሱፍ ትሰፋላችሁ። እንዴት ነው? በጣም ቆንጆ ቆንጆ ስራዎች እንሰራለን። ለተመራቂ ተማሪዎች ልዩ ዲስካውንት አርገን እምትናል ብዙ ምርጥ ምርጥ ስራዎች እንሰራለን። እንግዲህ በ2018 የጥር ተመራቂ ተማሪዎች አንድ ሺህ ምናምን ነው እንግዲህ እነዚህ አንድ ሺህ ምናምን ተማሪዎች ወደ እናንተ ጋር እንዲመጡ ልዩን መታወጡ የምታረጉት አስተዋጽኦ ምንድን ነው? ጨርቆቹን ያስገባናቸው አብዛኞቹን ከቱርክና ከአውሮፓ ነው ያስመጣኋቸው። ጨርቆቹን ለተማሪዎች ልዩ ማሽኖች አስገብቻለሁ፣ ዘመናዊ ዘመናዊ ማሽኖች አስገብቻለሁ። በተጨማሪ ደግሞ ለእያንዳንዱ ተማሪ ሁለት ሁለት ከረባት ስፖንሰር አድርጋቸዋለሁ ብያለሁ። ዋው! እንግዲህ በግሩፕ ወይ ደግሞ አንድ ለአምስት ሆኖ ለሚመጡ ተማሪዎች የከረባት ስፖንሰር አደርጋለሁ ብሏል። እንግዲህ ውድ ተማሪዎቻችን ጨርቁ የሚመጣው ከአውሮፓና እንዲሁም ደግሞ ከተለያዩ ከሀገር ውጭ ጨርቆች ስለመጡ ስለዚህ እንግዲህ እነዚህ ጨርቆች አሪፍ ይሆናሉ ብዬ አስባለሁ። በሚገባ በሚገባ እንግዲህ ተማሪዎች ሰምተዋል። እንግዲህ ሙቤ ፋሽንን ፎሎ አድርጉት። እንደገና ደግሞ ከሙቤ ላሰፋ ለአምስት ሰው የከረባት ስፖንሰር አደርጋለሁ ብሏል። እንግዲህ ሙቤ እንግዲህ በዋናው በሱሁ 30 ፐርሰንት ቅናሽ አደርጋለሁ ብሏል። እንግዲህ ሁላችንም ሙቤ ጋር የምናሰፋው ሙቤ እጅጋር ከልብ እናመሰግናለን። መጨረሻ ላይ ግን ማለት የምትፈልገው ነገር ካለ እድል ልስጥ። ስለዝታችሁን ክብር ስለዝታችሁን ፍቅር አመሰግናለሁ። ቡሌ ሆራ ዩኒቨርሲቲዎች ቡሌ ሆራ ዩኒቨርሲቲዎች ሙቤ ፋሽንን ይወዱታል። ብዙ ተማሪዎች ደግሞ ይሰራሉ። ስለዚህ ሙቤ፣ አሪፍ ቆይታ ነበረን። ቀጣይ እንገናኛለን። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ነው? የጩኸት የጩኸት ወይም እሺ። ለመጀመሪያ ጊዜ ስራ ሲጀምሩ ከደሞዙ ላይ የሚቆረጠውና ለጡረታ የሚጠቀም መዋጮ ምን ይባላል? አበል። ለአንድ ስራ ሲያመለክቱ ስለ ትምህርት ታሪክ ታሪኮ፣ የስራ ልምዶ እና ችሎታው ዝርዝር የሚያስቀምጡበት ሰነድ በእንግሊዝኛ ምን ይባላል? በስራ አለም ውስጥ ኔትወርኪንግ የሚለው ቃል ዋና ትርጉሙ ምንድን ነው? ኔትወርኪንግ ማለት የአንድነት ስራ ማለት ነው። ማለት ቱገይዘር የሆነ ስራ የሚሰሩበት ቻይንመንት ማለት ነው። ለክፍል ፕሮጀክት ወይም ለምርምር ስራ ሪሰርች፣ ብዙ ጊዜ ማታ ማታ ከጓደኞቻችን ጋር ተሰብስበው የሚማሩበት ቦታ ምን ይባላል? ስፔስ ስፔስ። ከምረቃ በኋላ ከሚያስፈልጉት ቁልፍ ለስላሳ ክህሎቶች ሶፍት እስኪልስ መካከል አንዱ ሲሆን ከአለቆች እና የስራ ባልደረቦች ጋር የሚደረግ ውጤታማ የሆነ መግባባት እና የመነጋገር ችሎታ ምንድን ነው? የሽኝ ፕሮግራም በቃ እንግዲህ ከእሱ ጋር አሪፍ ቆይታ ነበረን። እንግዲህ ወደ ሌላ እንግዳ ያልፋለው። በምረቃቀን በራስ ላይ የሚደረገው ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዝኛ ምን ይባላል? እሺ በምረቃቀን በራስ ላይ የሚደረገውን የሚደረገውና ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዝኛ ምን ይባላል? ፕሮቶኮል።